አጠገቢ ሆነ። የረዳኸኝ አንተ ትንሽ ነገር አልቀየምም። መደዋወል ልንደዋወል እንችላለን ግን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 እና ምንድን ነው ያው ከዚህ በፊት ይቅርታ ተባብለዋል። ሲስታር ድብላ ዘሬ አሁንም እያወሩ ነው። እንደምታዩት ብዙ ቪዲዮ እየሰሩ ነው ማለት ነው። ነገር ግን ፉፉ የድሮ ፍቅራቸውን እንዲመለስ ይፈልጋል። ፍቅር ግን ፍላጎት ያላት አይመስለኝም። ምክንያቱም በዚህ ልክ ጥያቄውን ሳትቀበል አትቀርም ነበር ፍላጎት ቢኖራት ማለት ነው። እና ትናንትና ምንድን ነው ያደረገው? አንደኛ እዚጋ የምታዩትን አሻንጉሊት ገዛ በሉ። ሁለተኛ ደግሞ አንድ አይነት ሀበሻ ቀሚስ የእሱ የለበሰው አይነት ነው ይሄ አሁን እዚህ ጋ የምታዩት እሷ የለበሰችው አንድ አይነት አበሻ ቀሚስም አሰርቶላት ነበረ ማለት ነው። እና ስጦታው መጀመሪያ ሻንጉልቹን ሲሰጣት በጣም የደሰተችው ምናምን። ከዛ በፊት ይቅርታ ጠይቋትም ነበረ ማለት ነው እስከ ዛሬ ለተፈጠረው ነገር፣ እያወቅኩም ሳላውቅም የሰራሁትን በሙሉ ያስቀየምኩሽን ይቅርታ አድርጊልኝ ብሎ ለሁለተኛ ነው ለሶስተኛ ጊዜ ጠይቋታል። እሷም ያው በሰዓቱ ሲያጠፋ ስታየው ስሜታዊ ሆና እንደምትናገር፣ ነገር ግን እኔ እናንተ ደስታንም ችግርንም ብዙ ነገር አሳልፈናል። ስለዚህ አንተ ያደረክልኝ ነገር እንደዚህ በትንሹ ብንጣላ ራሱ ትንሽ ነገር የሚያቀያይመን አይደለም ብላለች። እውነት ስለመናገር ፍቅር ያኔ ከአብርሽ ጋር ስትጣላ ማንም ሰው ዞር ብሎ አላያትም። ማንም ሰው ማለት ነው። ስቲል ዩቲዩብ ራሱ አትሰራም ነበር እንደምታውቁት እና እሱ ነው ነይ አብረን እንስራ ምናምን ብለው ከጎኗ ማለት ነው። ልክ ዩቲውብ ቻናል ከፍታ ስትመጣ ጀምሮ አብሮ እያሳራት እዚህ እያደረሳት እሱ ነው እንደምታውቁት። እሱ የራሱ የሆነ የዳንስ ግሩፕ አለው። እሷም እዛ ትሰራ ነበረ ማለት ነው። ታውቃላችሁ አቡድ ብታጅራ የዳንስ አሰልጣኝ ነው። የራሱ የሆነ ቤት አለው ማለት ነው። እና ፍቅርም ብሎ ነው እንግዲህ አዲስ አበባ ራሱ ስራውን ትቶ የመጣው። እንደገና ብዙ ብዙ ነገር ያየው እሱም ለእሷ ብሎ ነው። እና እሷ ደግሞ እፉን ባታገኝ ኖሮ በዛን ሰዓት ከባድ ነው። አደለ አሁን ላይ ብዙ ወዳጅ አላት። ያው ሰው ስትፈምሱ አደለም ሌላ ሌላው ቀርቶ ጠላታቸው ራሱ ይወዳቸዋል። ከሱ በላይ ስትሆኑ ያከብራቸዋል፣ ይወዳቸዋል ምናምናም ነገር ቆይቶ የመጣ ወዳጅ የሚጠበቅ ነው። ነገር ግን እፉ መጀመሪያ ካለችበት ፈልጎ አምጥቶ አብረን እንስራ ብሎ ዩቲዮብ እንዲሰሩ የሆነው ከእሱ ጋር ነው። እና እሷ ደግሞ ያን ነገር አልረሳችም፣ ደስ የሚለው ነገር እና ለዛ ነው እኔ ማንም በሌለኝ ሰዓት አንተ ከጎኔ ነበርክ፣ ማንም ዞር ብሎ ባላየኝ ሰዓት አንተ ከጎኔ ስለነበርክ የአንተ ውለታ በጣም ነው ያለብኝ። ስለዚህ በቀላል ጸብ፣ አንተን ምረሳ ወይንም አንተን በጣም ቀየማ አይደለም። ካስቀየምከኝ ነገር ያደረክልኝ ነገር ይበልጣል። ስለዚህ ስለዚህ ይቅርታ አድርግ ይላለሁ። ይቅርታ ያረኩልህ ከልቤ ነው። ሲቀጠል ደግሞ ካረክልኝ አንጻር ይሄ አሁን በድየሻለሁ ወይንም አጥፍቻለሁ የምትለው ነገር ሲምፕል ነው። ራስን አታስጨንቅ፣ እንደዚህ ያልክናም ነገር ብለዋለች ማለት ነው። እንዳልኳችሁ ለስጦታን የሰጣት አንደኛው እዚህ ጋር ምት ሻንጉሊት ና ሀበሻ ቀሚስ፣ እሱ የለበሰው አይነት ለእሷ ማሰርቶላት ነበረ። ስታዩ ግን ደስተኛ አለነች። ምን በጣም ደስተኛ ትሆናለች ብዬ አስብ ነበር። ግን ለምንድን ነው ማችንግ የሆነው? ለምን አንድ አይነት ሆነ? እናንተ ጓደኛሞች አይደለንም ከዚህ በኋላ። ስለዚህ መግዛት ካልቀረ ሌላ አይነት መግዛት ነበረብህ። ለምንድን ነው አንተ የለበስከው አይነት ለእኔ የለበስክ እንድለብስ የምታደርግ ምናም? ብለው ብዙም ደስ አላላትም ማለት ነው። ምክንያቱም እንዳልኳቸው ተጠልተዋል። የኖርማል እርቅን አወረዱ እንጂ ድሮ ፍቅራቸው ላይ አይደሉም። ለዛ አላስደሳታትም ማለት ነው ይመስለኛል። እፉ ራሱ ከዚህ በፊት ይቅርታ ብለዋለች ድጋሜ ድጋሜ አሁን ደግሞ ይቅርታ በይኝ ማለት የፈለገው እንደ በፊቱ ፍቅረኛሞች እንሆን ይመስለኛል ምክንያቱም፣ ይቅርታ ተባብለው እኮ ኦልሬዲ ቪዲዮ አብረው እየሰሩ ነው። አብረው አለን አብረው ልደት አክብረዋል ምናምናም ነገር ብዙ ነገር። ግን ድጋሜ ቅርበ እያለ ያላት ይመስለኛል፣ እንደ በፊቱ እንዳልኳቸው አብረን እንሁን ነው ይመስለኛል። እሷ ደግሞ እናንተ መቼም አብረን ልንሆን አንችልም፣ ነገር ግን ሲስተር ብራዘር ሊመቀጠል እንችላለን ብላ መጨረሻ ላይ የተሰጣትን ስጦታ ይዛ ሄዳለች ማለት ነው። እሱ ግራ ተጋብታ እንዳያችሁት ከሆነ እናላችኋለው ብዙ ሰው በነገራችን ላይ ኦድየንሳቸው ለሁለት ነው የተከፈለው። አንዳንድ ሰው ምን ይላል? ፍቅር እሱ ማግባት የለባትም ሁለት ሃይማኖት በአንድ ቤት መኖር አይችልም ምናምን የሚል ግሩፕ አለ። ሌላው ደግሞ ዋናው ፍቅር ነው፣ ምን ችግር አለው? ሁለቱ ከተዋደዱ፣ እሷም በሃይማኖቷ እሱም በሃይማኖቱ የሚል ግሩፕ አለ። አንዳንድ ሰው ደግሞ እሷ ወይ መሄድ ያለባት ወይ እሱ መምጣት አለበት እንጂ በአንድ ቤት ሁለት ሃይማኖት መኖር የለበት የሚል ያለ። ዞሮ ዞሮ እዚህ ውስጥ አልገባም የሕዝቡን ወይንም ደግሞ የኦዲንሳቸው ለሶስትነት ተከፈለ ልንገራቸው ብዬ ነው። እናንተ ምን ትላላችሁ? እነዚህ ልጆች ይዋደዳሉ። አዎ ይዋደዳሉ፣ ግን እየተዋደዱ ምን መድረግ እንዳለበት አላውቅም። ግን እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ነገር ግን ለማንኛውም ፍቅር ይህንን የመሰለ አሻንጉሊት አሻንጉሊቱ መሸከም አቅቷት አንዴ በጀርባዋ አንዴ በፊቷ እንድብላት አንሳት ማለት ነው እና ከሷ በላይ ነው ኪሎዋም ቁመቷ ማይታችት እንደሆነ አሻንጉሊቷም ጭራሽ ልታነሳት አልቻለችም። እንደምታዩት ከእሷ በላይ ነው ቁመት እራሱ ማለት ነው እና ስጦታውን በጣም የወደደችው እውነት ለመናገር ከሆነ በጣም ደስ ብሏታል። እፉ በነገራችን ላይ ሰሞኑን ቪዲዮዎቹ በጣም ቲክቶክ ላይ ምናምን በጣም ሲዘዋወር ነበር የዳንስ ማለት ነው። እን አሁን የጀመረ ምናምን ነገር ይመስላቸዋል። እና ፍቅርም አለችበት ዳንሱ ላይ ማለት ነው። እንዴ ይሄ ልጅ ምንድን ነበር ስራው ከዛ በፊት? ለምን በቃ አሁን የጀመረ ምናምን ይመስላችሁ ልጆች አላቸው። እና ለማታውቁ እፉ ማለት ቡታጅራ ውስጥ የራሱ የሆነ የዳንስ ግሩፕ አለው ማለት ነው። አሰልጣኝም ነው፣ ቤቱም የራሱ ነው። እና ፍቅርም እዛ ተሰራ ነበር አይታችሁ እንደሆነ ብዙ ካሜራው ጥራት ስለሌለው አይታይም እንጂ ከእፉ ጋር የምትደንሰዋ እሷ ናት ማለት ነው። ብዙ ጊዜ እንዳልኳቸው ጸጉሯ እንደዚህ ነው፣ ከዛ ደግሞ ልብሷ ምናምን በደንብ እሷ መሆኗን አያሳውቅም እንጂ ፍቅር ናት። እና አሁን አይደለም የተዋወቁት በነገራችን ላይ፣ በፊትም ይተዋወቃሉ ከመጀመሪያው ጀምሮ። እና አሁን ከአብሮሽ ጋር ብቻ አይደለም ሲቀጥል፣ እፉ ማለት የአብሮሽን ጓደኛ ነበረ እና ትዝ ካላችሁ የበፊት የሆነ ፍቅር ከአብርሽ ጋር እንደነበረች የሆነ ድግስ ነገር ብቻ አላቅም። የሆነ ምግብ ምናምን ሲሰሩ አይታችሁ እንደሆነ እና ሀይሚ ፍቅር ምናምን ሆነው ከዛ እፉም ነበረ የሆነ ጉራጌኛ ምናምን ሲጨፍሩ አይታችሁ ከሆነ እንደውም ገብታችሁ ማየት ትችላላችሁ። ቪዲዮ አለ። የዛሬ ሁለት ዓመት ምናምን የተለቀቀ ቪዲዮ ነው እና ፍቅር ከአብርሽ ጋር እያለች ፉፉ ራሱ የአብርሽ ጓደኛ ነበረ። ያው እንደዚህ ወጥቶ ዩቱብር አልሆንም እንጂ አብሯቸው ነበረ፣ ሲጨፍር ነበር እዛ ላይ ራሱና ራሱ መጀመሪያ ላይ ምንድን ነው ያሉት፣ እንዴት የአብርሽ ጓደኛ ከነበረች ፍቅር እሱ የአብርሽ ጓደኛ ከሆነ እንዴት ነው አብረው ሊሆኑ የሚችሉት? ምናምን ብለው ራሱ ጥያቄ አስነስተው ነበረ። ለማንኛውም አሁን ድረስ የምናውቀው ነገር የለም እና ቪዲዮው፣ አዎ የፉፉ ነው። አሁን ላይ ትቶት አዲስ አበባ ነው ያለው። ፍቅር አዲስ አበባ ስገባ አብሮ ተከትሎ አዲስ አበባ ገብቷል ማለት ነው ፍቅር። ብቻ አለችም። በነገራችን ላይ ሁሉም የቡታጅራ ዩቱበሮች አሁን ላይ ቡታጅራ አይደለም ያሉት፣ ሁሉም አዲስ አበባ ናቸው። አብሮ አብርሽ ብትሉ እና ሀይሚ ብዙ እንዳለ እንዳለ አዲስ አበባ ገብተዋል ማለት ነው እና እነሱም ያው አዲስ አበባ ሲኖሩ ለሁሉ ነገር አሪፍ ነው። ለዛ መሰለኝና ና ለትምህርትም ለምንም ለምንም ወደዚህ መጥተዋል ማለት ነው ስለዚህ ያያችሁት ቪዲዮ ትክክለኛ ያልተቀነባበረ የፎፎ ነበር ማለት ነው። በጣም ይሄን ሰሞን በጣም ነው እየቆራረጡት የድሮውን ኬት ኬት እንደሚያገኙት አላውቅም። ቪዲዮዋቸውን የዳንሱ ምናምን ማለት ነው እየለቀቁት ነበር። ትናንትና ሙሉ ቀን በቃ ስክሮል ሳደርግ እሱ ብቻ ነበር የሚመጣልኝ። እና ግማሹ ደግሞ እንደ ድሮውም ምናምን ነገር እያሉ ነበረ። እሱ ነው አይደለም፣ ብዙ ደግሞ እሱን ይመስላል ምናምን የሚል ኮሜንትም አይቻለው። ከፉ ጋር የመሳሰላ ምናምን ትላላችሁ። ና እና እሱ ራሱ ነው እያልኳችሁ ነው። ሰምታችኋል። ውድና የተከበራችሁ የቻናል የቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው